ብልጽግና ወንጌል ወይስ ፓርቲ? ብልጽግና ወንጌል ወይስ ወንጀል? ከቅርብ ዓመታት ወዲህ የብልጽግና ወንጌል የሚል ቃል ተደጋግሞ ይነሳል። ብዙዎችም ከብልጽግና ፓርቲ ጋር በማያያዝ መንግሥት ከእምነት ጋር የተጋባ ፖለቲካ እያራመደ እንደሆነ ደጋግሞ ይተቻሉ። አንዳንዶችም ከክርስቲያናዊ እምነት የተቃረነ ሰይጣናዊ ወይም 666 እንደሆነ በመግለጽ ይኮንናሉ። ነገር ግን ታሪካዊ አነሳሱ እድገቱና ቁልፍ አስተምህሮውን በጥልቀትና በስፋት ሲተነትኑ አይስተዋልም። በመሆኑም በእርግጥ የብልጽግና ወንጌል ምንድን ነው? የት ተጀመረ? እንዴት እያደገ መጣ? ዛሬ ምን ደረጃ ላይ ይገኛል? ራሱን የቻለ እምነት ነው? አስተምህሮ መጽሐፍ ቅዱሳዊ ነው? ሰይጣናዊ ወይስ? ፖለቲካዊ የብልጽግና ወንጌል ከበርቴዎች እነማን ናቸው? የብልጽግና ወንጌል ወደ ኢትዮጵያ የገባው መቼና እንዴት ነው? ከብልጽግና ፓርቲ ጋር ምን ያገናኘዋል? በኢትዮጵያ ያለው ስርዓተ መንግሥት በብልጽግና ወንጌል ላይ የተመሠረተ ነው? በሌሎች ሀገራትስ ተመሳሳይ ፖለቲካዊ ስርዓቶች አሉ? ካሉ በየትኞቹ ሀገራት ፖለቲካና የብልጽግና ወንጌል ተጣጥመው መሄድ ይችላሉ ወይስ አይችሉም? በእኛ ሀገርስ የፈጠረው ተጽዕኖ እስከምን ምን ድረስ ሰርጿል? የሚለውን ከተለያዩ ጽሑፎች ያጠናከርነውን ወደ እናንተ በዚህ መልኩ ልናቀርብ ወደናል። ሼልፍ ቲዩብ ነን። መርጠን አናመሰግንም ለይተንም አንተችም። በ2012 ዓ ም የብልጽግና ፓርቲ ይህንን በምስሉ ላይ የሚታየውን የፖለቲካ የብልጽግና የማረጋገጥ ትልም ፈተናዎች ሲል ያዘጋጀውን ሰነድ ለካድሬዎቹ መወያያ አድርጎ ያቀረበው። ሰነዱ ነባር ሃይማኖት የሆኑትን ኦርቶዶክስና እስልምናን አብዝቶ የሚተች ለዲሞክራሲ የማይመቹ ለብልጽግና ጉዞ ፈታኝ የሆኑ እንደሆኑ አድርጎም ይተቻል። በአንጻሩ የፕሮቴስታንት ሃይማኖት ግን የዲሞክራሲ ስርዓት ለማጽናት የተሻለ እንደሆኑ አድርጎ ያቀርባል። ኦርቶዶክስና እስልምና አስተምህሮች ለሀብት ክምችት አነስተኛ ግምት የሚሰጡ ገንዘብ የኃጢአት ምንጭ አድርገው በማሰብ ምዕመናን ከሀብት በመራቅ ሙሉ ጊዜያቸው ለፈጣሪ መስጠት እንደ ጽድቅ እንዲቆጠር ያስተምራሉ። ምዕመናን ሀብታምም መሆን ወደ ገሃነም የሚያስወርድ፣ ድሃ መሆን መንግሥተ ሰማያት እንደሚያስወርስ አድርገው ያምናሉ። ይህ እንደ እውነት በሚቆጠር ማኅበረሰብ ውስጥ ብልጽግና መተግበር እንጂ ፈታኝ ነው ሲል ያትታል። ይህ ሰነድ ብልጽግና ወንጌል ብልጽግና መንግስት ሆኖ ሀገር መምሪያ ሰነድ ሆኖ እንዲያገለግል ተሰናድቷል። ነባሮቹን እምነት በማዳከም አሁን ላይ መንገዱን አመቻችቷል። እነዚህ ነባር እምነቶች ለኢትዮጵያ ኋላ ቀርነት አስተዋጽኦ አላቸው ሲልም ያብራራል። ኢትዮጵያ አንድነቷ ተጠብቆ ሉዓላዊነቷ ተከብሮ እንድትቆይ በማድረግ ፊደልና ጊዜ ቀመር በማውጣት ማንበብና መጻፍ በማስተማር ሥራ የሰሩት እነዚህ ሁለት ታላላቅ ሃይማኖቶች በብልጽግና ፓርቲ ለምን የዕድገት ጸር ተደርገው መታሰባቸው ምክንያት ምንድን ነው? በሰሜናዊ ጦርነት ዋነኛ ኢላማ መስጊድና ገዳማት ተደርገዋል። ነባር እሴቶች የሆኑ የቡሄ የአበባዮሽ ግጥሞችና የዶሮ አሰራር ኋላ ቀር ማሳያ ተደርገው በግልጽ ተነግረዋል። የብልጽግና ወንጌልና ፓርቲ አርማ ተመሳሳይ ነው በአገልግሎትም አንድ ናቸው። ብልጽግና ፓርቲ ከዓለም አቀፉ የብልጽግና ወንጌል የወረሰው ቅርጽ ብቻ ሳይሆን አመለካከትን ጭምር ነው። የብልጽግና ወንጌል መለኮታዊ በረከትን ከቁሳዊ ሀብት፣ ከጤናና ከስኬት ጋር የሚያስተሳስር ክርስቲያናዊ ትምህርት ነው። በእምነት ቃል አስተምህሮ የተጸነሰ ስነ መለኮታዊ እንቅስቃሴ ነው። ለዛም ነው አንዳንዶች የእምነት ቃል እንቅስቃሴ በማለት የሚገልጹ የብልጽግና ወንጌል በቀዳሚነት የተቀነቀነው ከ19ኛው እስከ 20ኛው ክፍለ ዘመን ባለው ጊዜ ውስጥ ነው። መነሻውም በ19ኛው ክፍለ ዘመን በአሜሪካ የተቀነቀኑት አዲስ እሳቤ፣ ኒው ታውት፣ ክርስቲያናዊ ሳይንስ እምነቶች እንደሆኑ ታሪካዊ ሰነዶች ያመለክታሉ። በብዙዎች የእምነት ቃል መስራች በመባል የሚታወቀው አሜሪካዊው ወንጌላዊ ኢ ደብሊው ኬኒዮን ከ1917 እስከ 2003 የኖረ ነው። ኬንዮን በ1930ዎቹ ባሳተመው ዘ ቱ ካይንድስ ኦፍ ፌዝ የሚል መጽሐፉ እምነትና ቃል የብልጽግና ወንጌል መሠረተ ሐሳቦች መሆናቸው ካስረገጠ ወዲህ ይበልጥ ትኩረት እየሳበ መጥቷል። ኬንዮን የሰው ልጅ ከእምነት የሚመነጭ ሐሳብና ቃል አካላዊ እውነታን እንደሚቀይር በማስተማር ተቀባይነት አግኝቷል። እንደ አውሮፓያን አቆጣጠር በ1970 ባሳተመው ፌዝ ፎር ፋይናንስ መጽሐፉም የገንዘብ ብልጽግና ከእግዚአብሔር በምዕመናን የተሰጠ ተስፋና እምነት እንደሆነ አስምሮበታል። የአምላካዊ ስጦታ መክፈቻ ቁልፍ እንደሆነም አስተምሯል። እነዚህ አስተምሮች ኬንያን ብልጽግና በእግዚአብሔር ፈቃድ የተበረከተ ስጦታ እንደሆነ በመግለጽ በመጽሐፍ ቅዱስ የተጠቀሱ ተስፋዎችን አጽምቷል። የወንጌላውያንና የጴንጤቆስጤ ክርስትና በመንግስት ፖሊሲዎችና መሪዎች ላይ ከፍተኛ ተጽዕኖ እንዲያሳድር ተደርጓል። የእምነቶቹ መሪዎችና አባላትም ከፍተኛ የሥልጣን እርከኖችን እስከ መቆጣጠር ደርሰዋል። መጽሐፍ ቅዱሳዊ ጥቅሶችን ወይም መልእክቶችን በሚፈልጉት መንገድ በመተርጎም መሪዎቻቸው ግዙፍ ሀብት አከማችተዋል። ከብልጽግና ወንጌል ጋር የተቆራኙት መዋጮዎችን በመሰብሰብ በመጽሐፍት ሽያጭ በቴሌቪዥን አገልግሎትና በቤተ ክርስቲያን ድርጅቶች ብዙ ሀብት በማፍራት እጅግ ባለጸጋ ሆነዋል። በዚህ ረገድ አሜሪካዊውን ኬኔት ኮፕላንድን የሚስተካከለ የለም። የተጣራ ሀብቱ እስከ አንድ ቢሊዮን ዶላር እንደሚደርስ ይነገራል። የግል ቦይንግ ጀት፣ ሄሊኮፕተር፣ የበርካታ ተንቀሳቃሽና የማይንቀሳቀሱ ሀብቶች ባለቤትም ነው። የቴክሳስ ነዋሪ የሆነው ይህ ሰው የኬኔት ኮፕላንድ ሚኒስትሪ መስራች ነው። ኬኔት ኮፕላንድ በአንድ ወቅት ገንዘባችሁ ላይ 100% ወለድ ከፈለጋችሁ ለኢየሱስ ስጡት፣ እሱ አባስቶ ይመልስላችኋል፣ እንደ ኢየሱስ ያለ ባንክ የትም የለም በማለቱ የመገናኛ ብዙሃን መነጋገሪያ ሆኖ ነበር። ኮፕላንድ የመሳሰሉ ፓስተሮች ባለጸጋነትን በሚያወድሱ ጥቅሶች በማማለል አንድ ቀን የማርቆስ ወንጌል ትንቢት ይፈጸምልኛል ብለው ተስፋ የሚያደርጉ ምስኪኖችን በተባ አንደበታቸው በመስበክ በሚዘርፉት መጠን የለሽ ገንዘብ የግል ቦይንግ አውሮፕላንና ሄሊኮፕተሮች በመግዛት የሚቀጩት የቅንጦት ህይወት እንደ ጽድቅ ተግባር ያስተጋባሉ። በዚህ ረገድ ከኮፕላንድ ቀጥሎ የሚገኘው ባለጸጋው አፍሪካዊው ወይም ናይጄሪያዊው ዴቪድ ኦየዴፖ ይጠቀሳል። ኦየዴፖ በዓለም ሁለተኛው ባለጸጋ የብልጽግና ወንጌል አቀንቃኝ ነው። የተጣራ ሀብቱ መጠን እስከ 200 ሚሊዮን የአሜሪካ ዶላር ይገመታል። የግል ጄቶች፣ ዩኒቨርሲቲዎችና በርካታ በግሉ ብሎም በቤተክርስቲያኒቱ የሚተዳደሩ ንብረቶችን ያፈራ ባለጸጋ ነው። ኦየዴፖ የሕያው እምነት ቤተክርስቲያን መስራችም ነው። እነዚህ ቁጥራቸው ተከታዮቻቸውና ሀብታቸው እየጨመሩ የሚገኙ የብልጽግና ወንጌል ፓስተሮች እግዚአብሔር ባለጸጋ እንድንሆን ገንዘብ እንድናከማች ነግደን እንድናተርፍ ጥሩ እንድንበላ ንጹህና ጥሩ እንድንለብስ ይፈልጋል። መንግሥተ ሰማያት የሚወርሱትም ድሆች፣ ሰነፎች፣ ምስኪኖች፣ አዘንተኞች፣ ደካሞችና ያልተሳካላቸው ሳይሆኑ ባለጸጋዎች፣ ብርቶች፣ አነቃቂ ንግግር አዋቂዎች፣ አዎንታዊ አሳቢዎች፣ ፖዘቲቭ ቲንከርስ እና ኑሮ የሰመረላቸው ናቸው ይላሉ። በሀገራችንም እንደ አሜሪካውያኑና ናይጄሪያውያኑ አይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ሃያ ሺህ ዩሮ ያበረከቱለት ፓስተር ዮናታን አክሊሉን ጨምሮ እዩ ጩፋ፣ እስራኤል ዳንሳ፣ ታምራት ታረቀኝና ብርቱካን ጣሰው የመሳሰሉ የብልጽግና ወንጌል ፓስተሮች ከፍተኛ ሀብት መሰብሰባቸው የአደባባይ ሀቅ ነው። እነዚህ ኢትዮጵያውያን ትልልቅ ኮንፈረንሶችን በማዘጋጀትና ቴሌቪዥንን በመጠቀም ተአምር እንደሚሰሩ፣ ሰውን ከእግዚአብሔር ጋር እንደሚያገናኙ፣ እንደ ኢየሱስ ከህመም እንደሚፈውሱ፣ ብልጽግናና ጸጋ እንደሚያስገኙ ሲሰብኩና ግብር የማይከፈልበት በሚሊዮኖች የሚቆጠር ገንዘብ በመሰብሰብ ቱባ ባለጸጎች ለመሆን በቅተዋል። ብዙዎች የብልጽግና ወንጌል ሲባል የሰሙት ከብልጽግና ፓርቲ መመስረት በኋላ ነው። ነገር ግን በኢትዮጵያ የብልጽግና ወንጌል ታሪክ ወደ ኋላ 25 ዓመታትን ይቆጥራል። እንደ አውሮፓውያን አቆጣጠር 201 የኢህአዴግ በሚባለው ዘመን ነው ዘው ብሎ ቤተ መንግሥት የገባው። ነገሩ እንዲህ ነው። በተጠቀሰው ዓመት ፕሮፌሰር ባደግ በቀል የተባሉ አንድ ዲያስፖራ ፓስተር አንድ ፕሮፖዛል አዘጋጅተው ከአሜሪካ ኢህአዴግ ጽህፈት ቤት ተገኙ። ከአሜሪካ ካሊፎርኒያ የመጡት ፓስተር ባደግ ካሊፎርኒያ ከሚገኘው አዙሳ ፓሲፊክ የሚባል የብልጽግና ወንጌላውያን ዩኒቨርሲቲ የፒኤችዲ ዲግሪያቸውን ያገኙ ናቸው። በመሆኑም ከዩኒቨርሲቲው ጋር፣ አንዳንዶች እንደሚሉት ከሲአይኤ ጋር በመነጋገር ወደ ኢትዮጵያ ይዘው የመጡት ፓስተር ባደግና አሱዛ ፓሲፊክ ዩኒቨርሲቲ የኢትዮጵያ ፕሮጀክት የሚል ነበር። ፕሮጀክታቸውም የኢህአዴግ ባለሥልጣናትን አጥብቀው የሚወዱት የሁለተኛ ዲግሪ ነፃ የትምህርት ዕድልና ረብጣ ዶላሮችን ያሰፈረ ነበር። ፓስተር ባደግ በቀለ በካሊፎርኒያ ግዛት ለረጅም ዓመታት የኖሩና ቅዱስ ኢማኑኤል የሚባል የብልጽግና ወንጌል ማስተማሪያ ቤተ ክርስቲያን ባለቤት የነበሩ አሜሪካዊ ዜጋ ናቸው። ጠናው የሚሰጠው ኢትዮጵያ ውስጥ ቢሆንም ዲግሪው የሚሰጠው በአሜሪካ የሚገኘው አዙሳ ፓሲፊክ የብልጽግና ወንጌል ዩኒቨርሲቲ በመሆኑ የሀገሪቱ ባለስልጣናትን ምራቅ ያስዋጠው ወዲያውኑ ነበር። ያውም የዶላር ስኳር የሚቀማመስበት በነፃ የሚገኝ ሁለተኛ ዲግሪ በፍጹም አይን የማይታሽበት ነበር። በዚህ ምክንያት የኢህአዴግ ባለስልጣናት ፕሮጀክቱን የተቀበሉት እንደ ህፃን እየተነደቁ ነበር። እናም ወዲያው ለፓስተር ባደግ ይሁንታና በሥራ አመራር የሁለተኛ ዲግሪ ማሰልጠን የሚያስችል ፍቃድ ሰጧቸው። ስድስት ኪሎ ኦሮሚያ ፍርድ ቤት ፊት ለፊት የነበረውን መሬት በማበርከትም ዛሬ የሚታየውን ኢንተርናሽናል የስራ አመራር ማሰልጠኛ ኢንስቲትዩት ህንፃ እንዲሰሩ አበረከቱላቸው። እናም ወዲያው ለፓስተር ባደግ ይሁንታና የሥራ አመራር የሁለተኛ ዲግሪ ማሰልጠን የሚያስችል ፍቃድ ሰጧቸው። ስድስት ኪሎ ኦሮሚያ ፍርድ ቤት ፊት ለፊት የነበረውን መሬት በማበርከትም ዛሬ የሚታየውን ኢንተርናሽናል የስራ አመራር ማሰልጠኛ ኢንስቲትዩት ህንፃ እንዲሰሩ አበረከቱላቸው። በምላሹም የኢህአዴግ ሲቪልና ወታደራዊ ባለሥልጣናትን የነጻ ትምህርቱ ብቻ ሳይሆን ከዶላሩም አቀማምሰው የቅርብ ወዳጅ አደረጓቸው። በነጻ ትምህርቱ ቀዳሚ ተጠቃሚ ከነበሩት መካከልም ኃይለ ማርያም ደሳለኝ፣ ገዱ አንዳርጋቸው፣ ደመቀ መኮንን፣ ለማ መገርሳ፣ አለሙ ስሜና ሰሜና በወቅቱ የኮሚኒኬሽን ጽህፈት ቤት ሚኒስትር ዴኤታ የነበሩት የዛሬው የዩቲዩብ ተንታኝ ኤርሚያስ ለገሰ ይገኙበታል። በመቀጠልም አባዱላ ገመዳ፣ ዓለምነው መኮንን፣ በረከት ስምኦን፣ አርከበ ቁባይ፣ ዶክተር አብይ አህመድ እና በመቶዎች የሚቆጠሩ ከፍተኛ የሲቪልና ወታደራዊ ባለስልጣናትን በሥራ አመራር ዘርፍ ነፃ የማስተርስ ፕሮግራም ተጠቃሚ ሆነዋል። የዶክተር ባደግ ኢንተርናሽናል የሥራ አመራር ማሰልጠኛ ድረገጽ ላይ በኢትዮጵያ ከ30 በላይ ከንቲባዎችን ምክትል ጠቅላይ ሚኒስትሮችን 15 ሚኒስትሮችንና ሚኒስትር ዴታዎችን አፍርተናል ይላል። ይህም ምን ያህል ከፍተኛ ባለስልጣናትን ተጠቃሚ እንዳደረገ በከፊል ቢጠቁምም ጠቅላይ ሚኒስትርና ከፍተኛ ወታደራዊ አዛዦች እንዳፈራ በግልጽ አለማስፈሩ ከፖለቲካዊ ተልዕኮ ጋር ተያይዞ የሚቀርቡበትን ውንጀላዎች ለመሸሽ ሆን ብሎ የዘለለው ይመስላል። ይህ ሽሽት በቀጥታ ወይም በተዘዋዋሪ የዶክተር ባደግ ፕሮጀክት የገንፎ ስንጥር ወይም በማር የተለወሰ መርዝ ነበር የሚሉት ውስጥ አዋቂዎች እውነታን ያጠናክራል እንደ አውሮፓውያን አቆጣጠር 2021 የአሜሪካው ሪፐብሊካን ፓርቲ ተመራጭ 43ኛው የፕሬዚዳንት ጆርጅ ደብሊው ቡሽ ወደ ስልጣን የመጡበት ነው ፕሬዚዳንት ቡሽ በምርጫ ቀስቀሳቸው ወቅት እንደ ጆኤል ኤኔት ኮፕላንድ እና ፓውላ ኋይት የመሳሰሉ ታዋቂ የብልጽግና ወንጌል ፓስተሮች የቴሌቪዥን ወንጌላውያን አባባሎች ደጋግመው ያጣቀሱ እንደነበር ተሰንዶ ይገኛል። ይህም የሪፐብሊካን ፓርቲ በርካታ ፖለቲከኞች ከብልጽግና ወንጌል አስተምህሮች ጋር ተቆራኝተው እንደነበር ማሳያ ተደርጎ ይወሰዳል። ከዚህ ወዲህ ያሉት የሪፐብሊካን ፖለቲከኞች ፕሬዝዳንት ዶናልድ ትራምፕን ጨምሮ ኢኮኖሚያዊ ስኬትን እንደ መለኮታዊ ሞገስ አድርጎ የሚቀበል ርዕዮተ ዓለም አበረታች ሆነዋል ከነጻ ገበያ የካፒታሊዝም ፖሊሲዎች ጋር ይጣጣማል ባዮች ናቸው። በዚህ ምክንያት ፕሬዝዳንት ጆርጅ ደብሊው ቡሽ ስልጣን እንደያዙ ቀድሞ የተጀመረው ኢቫንጀሊካዊ እንቅስቃሴ የብልጽግና ወንጌል በአፍሪካ በላቲን አሜሪካ እና በእስያ ሀገራት የማስፋፋት እንቅስቃሴ መንግስታዊ ድጋፍ በመቸር ፖለቲካዊ ተልእኮ እንዲላበስ አድርገውታል። የዶክተር ባደግ ፕሮጀክት የገንፎ ስንጥር ወይም በማር የተለወሰ መርዝ ነበር የሚሉትም የዚህ የአሜሪካ ፖለቲካዊ ተንኮል አካልን እንደነበር ለመጠቆም ነው። በእርግጥም ለምዕራባውያን በሰጥቶ መቀበል ፖለቲካ የማይበገሩ የነበሩት ግትር የህወሀት ኢህአዴግ ፖለቲከኞች ለዶክተር ባደግ ፕሮጀክት ሁለ ነገራቸውን ከፋፍተው ነበር የተቀበሉት። ባልጠበቁት ደረጃ የዶክተር ባደግን ተቀባይነት ማግኘት ያስደሰታቸው አሜሪካውያኑ ወዲያውኑ በዛው ዓመት የአትላንታ ጆርጂያን ነዋሪ የነበሩትን ሌላው የብልጽግና ወንጌል ፓስተር ዶክተር ገመቺስ ደስታን ኤልቲቪን ያካተተው ሊድስታር ኢንተርናሽናል ሚኒስትሪን የሚል ፕሮጀክት አስይዘው አስከትለዋቸዋል። በዓለም አቀፍ የኦሮሞ ቤተ ክርስቲያኖች ኅብረት ፕሬዝዳንትነት ከነበራቸው ተጽዕኖ ፈጣሪነት በመነሳት ፓስተር ገመቺስም ከባለሥልጣናት ጋር ቅርበት፣ ጓደኝነትና ተጽዕኖ ለመፍጠር ጊዜ አልወሰደባቸውም። የኢህአዴግ ጽህፈት ቤትና ባለስልጣናቱ ፓስተር ገመቺስንም ልክ እንደ ፓስተር ባደግ ሁሉ ነገራቸውን ከፋፍተው ነበር የተቀበሏቸው። በዚህ መንገድ ባለስልጣናቱን በቅኝ አዙር የተቆጣጠሩት አሜሪካውያኖች ለበርካታ ዓመታት ያልቻሉትን የህወሓት ኢህአዴግ ፖለቲካ ቢያንስ ቁልፍ ባለስልጣናትን ደረጃ ግለሰቦችን ውሃ አጣጫቸው ለማድረግ በቅተዋል። አንዳንዶችም ሃይማኖታቸውን እስከ ማስቀየር ደርሰዋል። በአንድ ወቅት አባዱላ ከደረጀ ኃይሌ ጋር ባደረጉት ቃለ ምልልስ ሃይማኖታቸውን ወደ ፕሮቴስታንትነት የቀየሩት ፈጽሞ በማያውቁት ራእይ አይቶ ከውጭ በመጣ ግለሰብ ምክንያት እንደሆነ የተናገሩት በስተጀርባ የተመቻቸው የተልዕኮ አካል እንደነበር ይነገራል። በዚህና በተያያዥ ውጤቶች ጅምሩ ውሎ አድሮ ድብቁ የፖለቲካዊ ሴራቸው ችግኝ ምርጥ ፍሬ እንደሚያፈራ ግልጽ አድርጎላቸው ነበር። የማይተጣጠፈውን ስርዓት ከወገቡ በመስበር በምትኩ የኒዮሊበራል ኢኮኖሚ ፖሊሲዎችን የሚተገብር በኢኮኖሚው የመንግስት ጣልቃ ገብነትና ግብር የሚቀንስ እንዲሁም ግዙፍ የግል ባለሀብቶችን የሚፈጥር መንግሥትና ስርዓት እውን እንደሚያደርጉ ተስፋ ሰጪ ምልክቶችን ያዩት ያኔ ነበር። በነገራችን ላይ ኢትዮጵያ ከአይኤምኤፍ ብድር ጋር ተያይዞ የገባችበትን የግብር ጭማሪ ግዴታ የዲሞክራቶቹ ፖሊሲ አሁን ስልጣን ከያዙት ሪፐብሊካኖች ከሚከተሉት የግብር ቅነሳን የሚያበረታታ ፖሊሲ ጋር በቀጥታም የሚጋጭ ነው። በተጨማሪም ወጋ ጠባቂ ማህበራዊ ፖሊሲዎችን የሚከተሉት ሪፐብሊካኖች በሃይማኖታዊ ስነ ምግባር ሽፋን የሚተገበሩ ጽንስ ማስወረድና ተራማጅ ማሻሻያዎችን የሚቃወሙ በመሆናቸው ዲሞክራቶች ግፊት በግዴታ ሲጫኑ የነበሩት ፖሊሲዎችና ህጎች ለጊዜውም ቢሆን መጋዘን ውስጥ እንደሚጣሉ ይጠበቃል። ቀስ በቀስ በርካታ ጥቅምና ፖለቲካ ያስተሳሰራቸው የብልጽግና ወንጌል ቡድኖች ተፈጥረዋል። እዚህ ላይ ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በስልጣንና ገንዘብ የሰከሩት የህወሓት ባለሥልጣናት ለውድቀታቸው አሁንም ያልተላቀቋቸው አንድ መቶ አንድ ምክንያቶች ቢኖሩም የብልጽግና ወንጌል ድርሻ ግን ሳይጠቀስ አይታለፍም። በተለይም ያለመለስ ሌጋሲ ፖለቲካ መናገር ሲቸገሩ ሲም ካርዳቸው የህወሓት ነው ሲባሉ የነበሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያለ ህወሓት እውቅናና ይሁንታ ስልጣን በጓሮ እንዲለቁ የተደረገበት አግባብ አሁንም ድረስ የሚያስቅም የሚያስደንቅም ነው። የሆነ ሆኖ የብልጽግና ወንጌል በኢትዮጵያ የአብዮታዊ ዲሞክራሲ ፖለቲካ መቃብር ላይ ገዢና አሸናፊ ሐሳብ ሆኖ እንዲወጣ የተደረገው በዚህ አግባብ ነው ትለናለች መረጃዎችን የተጠቀምንባት ፀሐፊ በአውደ ሐሳብ ድረገጽ ላይ ያሰፈረችው። አበቃን። ሰላም።